ወ ይሰማል ይሰማል። ለት እቺ ባለጌ በእሷ ምክንያት ትናንትና ለስድስት ሰዓት ያህል ኦፕራሲዮን ያረኩት ምን ያረኩት ኦፕራሲዮን። በእሷ ቤት እኮ እዚህ ሀገር ምናለ መሰለህ አከራይ እና ተከራይ የሚባል አለ እሷቤት ስታስገባኝ እንደ ተከራይ ሆኜ ነው የገባሁት እና መንግስት ጋር ወረቀቴን ለማስጨረስ የተከራይ ወረቀት ያስፈልጋል አከራይ የሚሰጥህ እሱን ወረቀት አልሰጠህም ብላኝ የህክምናን ለአንድ ዓመት ያህል ለካ ጀርባይን ያመኝ ነበር። በስራ ብዛት አጥንቴ ቁርጥ ቦታ ተሰንጥቋል። እኔ ከባድ ስራ ሞያ ስለምሰራ ሴራሚክ ሰራለው ምን ሰራ ማበቃ ብር ለማግኘት እኔ ብዙ ከባባድ ስራዎች ነው የምሰራው። ብዙ ረዳት አላደርግም። አንድ ረዳት ነው የማደርገው። አብዛኛውን ስራ ራሴ ነበር የምሰራው እና እሷ ቤት ተከራይ ሆኜ ስገባ በስራ ብዛት ከድሮም ጀምሮ ስለምሰራ የጀርባ አጥንት ሶስት ቦታ ተሰንጥቆ ነበር እና እያመመኝ ነበረ እና እሷ አከራይ ስለሆነች ስለምታውቅ የህክምና የወረቀት ምናምን በመንግስት ስር ስለሚገባ ከለከለች እና ለአንድ ዓመት ያህል ያመኝ ነበረ። አሁን ወረቀቴን በዚህ ሜል ዳርጌ አስጨርሼ በጣም ሲያመኝ ሆስፒታል ስገባ ምናሉ አጥንት ሶስት ቦታ ተሰንጥቋላሉ። አሁን ትላንትና ለስድስት ሰዓት ያህል ነው ኦፕራሲዮን ያደረኩት። አሁን ለአንድ አመት ስራ መስራት አልችልም። ገባ ምን ያህል ባለጌ ሴት እንደሆነች። እኔ ይሄንን መናገር አልፈልግም ነበር። ይሁን ግን ሶ ሁለተኛው ኦፕራሲዮን ድጋሚ ያደርጋሉ። ከሳምንት በኋላ እንደገና ሁለተኛ ኦፕራሲዮን ያደርጋሉ። እግዚአብሔር ግን ሲምረኝ እንደዛም ተሰንጥቆ ግን ለአንድ አመት ያህል ምንም አይነት ባክቴሪያ ይዞ ሰውነቴ ምንም አይነት ወደ ምንም አይነት በሽታ አልተቀየረብኝም ሙሉ ጤነኛ ነኝ። ከኤች ከኤች አይ ቪም ከሳምባም ሁላሪትም ምናምን ምናምን፣ ግን አጥንቴ ግን ትንሽ ተበላሽቶ ነበረ። የአንደኛው አጥንቴ አሁን የሚቀጥለው ሳምንት ደግሞ አንደኛውን አጥንት አውጥቶ ብረት ያስገቡልኛል። እና መናገር የፈለግኩት ለምንድን ነው እሷ አከራይ ሆና እኔ ተከራይ ሆኜ እሷ ጋር ስታስገባኝ እሱን ወረቀት መስጠት ነበረባት። እሱን ወረቀት ብትሰጠኝ ኖሮ እሷ ልሰጠ አይሁዴ ስከራከራት የነበረው ስጠላት የነበረው ወረቀቱን ፋይለንስ ሲን ስራት የነበረው ፖስታር ለም ስጠቃት የነበረው የተከራይ የአከራዩን ወረቀት ነበር ስጠቃት። ለዛ ነው እሷ ደግሞ ስትከለክለኝ ነበረው እና ያኔ ብታከም ኖሮ ቢያንስ እዚህ ደረጃ አልደርስም ነበረ። ነገሩ በጊዜ ቶሎ ይስተካከል ነበር። በጊዜ በመድኃኒት ይስተካከል ነበር። አሁን እየቆየ እየቆየ እኔም ደግሞ ሳላ ትሰራበት ትሰራበት ትናንትና ላይክ ለስድስት ሰዓት ያለው ኦፕራሲዮን ያደረኩት ጠዋት ስምንት ሰዓት የገባው አስራ ሁለት ሰዓት አስር ሰዓት አክቱዋ በስምንት ሰዓት ጠዋት ገብቼ አስር ሰዓትን የጨረስኩት ሕክምናው ኦፕራሲዮን ሳደረግ ማለት ነው እና ስፈርም፣ ይሄ ሕክምና ይሄ ኦፕራሲዮን ካልተሳካ ፓራላይዝ ትሆናለህ ያሉ፣ ካልተሳካ ወይ ትሞታለህ ነበር ያሉ። ግን ያው የገብረኤል ቀን የገብረኤል ልጅ ነኝ የግቢ ገብረኤል ልጅ ነኝ። የገብረኤል ቀን ያደረግኩት በሙሉ ሁኔታ ተሳክቶ እንደውም አሁን ማታ ከቤተሰቦቼ ጋር ከእቴ ጋር ከማሪ ጋር ሳወራ በስልክረት ውስጥ በጣም ገርሟቸዋል። በዚህ ደረጃ ማውራት የሚችል ሰው አልነበረም። የሚያመኝም አሁን እግዚአብሔር ይመስገን እኔ ኪዳነ ምሕረት ስለሆን ቀነሰ። የሚያመኝም ሆ አሁን ራሱ እንደዚህ ማውራት ለእኔ በጣም ቀላል አይደለም። በጣም ከባድ ኩራ ሲሆን ያደረኩት እዚህ ቤት ውስጥ እዚህ ሕክምና ውስጥ እዚህ ክሊኒክ ውስጥ ትልቅ ክሊኒክ ነው። ትልቁ ኦፕራሲዮን የተደረገው የኔ ነው። ማንም ሰው እንደዚህ ይሄን በዚህ ያህል ስድስት ሰዓት ውስጥ ኦፕራሲዮን የተደረገ ሰው የለም ያሉ እና ለሁለት ቀን ያህል ምግብ ሳልበላ ነው እንትን ያሉ ኦፕራሲዮን ያደረጉ የጀርባ አጥንት ነው ቀላል አልነበረም ኦፕራሲዮኑ። ግን ያው እግዚአብሔር ይመስገን አሁን አውቄ ነው አንተ ቤት የመጣሁት። ምክንያቱም ስላየው ስለዚህ ሰው ክፋት ማወቅ ስላለበት ነው ህዝቡ። እቺ ሰው እንደዚህ ባታረገ እኔ ምንም ነገር ኖሮን አይደለም ከእሷ ጋር ስከራከራት የነበረው። እቺን ፋይል ወረቀት ፈልግ ነበረ ኡንተሚት የሚባል ነገር አለ። የአከራይ የተከራይ የአከራይ ተከራይ የሚባል እኔ ተከራይ ነኝ። እሷ ቤት ላይ ነው አለ ተከራይ ሲሆን ደግሞ ወረቀት ያስፈልገኛል። የተከራይ ወረቀት ቤቱን ኪራይ ስንት እኮ ብር ዋጋው የማሞቂያው ስንት ነው ምናምን እሱን ሊከፍሉ ይለኔ እና ለእሷ ልሰጣት ያ ሲሆን ሕክምና ምን ምን ምን ደግሞ ከዚህ ሸርት ይሆናል ዚህ ሸርት ይሆናል ያደርጉልኛል ፣ ያንንም ይከፍሉልኛል የሕክምናው ነው። እሱ ግን ከሌለ ግን ምንም ነገር አይከፍሉልኝም። እና በዛ ምክንያት ለኢትዮጵያ ሄድኩኝ። ኢትዮጵያ ሄጄ ጸበል ጠጥቼ ምናምን፣ ያው እኔ ሄጄ ምናምን ስሜቱ ነበረኝ እንጂ ይህን ያህል ያመኛል ብዬም አላስብም ነበር። አይ እኛ የወንዶች ብዙ ጊዜ ችግራችን ሊያመንም ቶሎ ሐኪም ቤት የምንሄደው ነገር፣ በጣም ስልቹ ሰው ነኝ። እንደዚህ ፐርፌክት መባል ልጅ አይደለም። እንደዚህ ራሴ ላይ ነገ ይሆናል ምን ይሆናል ምን ሰው ነኝ። እና እሷንም ስለምናት ምንም የምሰጠኝ ነገር አይደለም። እና በቲክታክ ስንጨቃጨቅ ይሄን ያህል ከእሷ ጋር ኮንታክት ኖሮ ምናምን ሳይሆን እችን ወረቀት ነበረ ስጭኝ ህዝቡ ግን አልገባውም ነበር የኔ ፍላጎት ምን እንደሆነ። እሱማ በጭራሽ ህዝቡ አይገባውምም ቢገባውምም፣ ምንድን ነው የእኛ ህዝብ እንደምታውቀው ነገር ማሟሟቅ መደበሪያ ይፈርዳል፣ ቶሎ ይፈርዳል። የምታግዙ ሰዎች ደግሞ አግዙልኝ፣ አደራ አግዙት። በዚህ አጋጣሚ ወንድማችሁም አግዙ፣ ሰርጀሪ አድርጓል። ሰው ይፈርዳል። በሚያሳዝን ሁኔታ ነው ማየን ጉዳይ እና ሰው ይፈርዳል። ና እግዚአብሔር ነው እግዚአብሔር ነው ማመስገን ፈልገው በእሷ ምክንያት ነው በቃ ይሄን ያህል ሰዓት ሰርጀሪ አድርጌ እንደገና አሁን ደግሞ ከአምስት ቀን በኋላ ደግሞ ሌላ ሰርጀሪ ያደርጋሉ። ለአንድ ዓመት ያህል ስራ መስራታችን ከዚህ በኋላ ማለት አጥንቴ በደንብ እስኪጠነክር ድረስ ከዓመት በኋላ ነው መስራት የሚችለው። ይሄን ሰርጀሪ ባላረግ ኖሮና በዚህ ትንሽ ጊዜ አምስት ወር ስድስት ወር ብቆይበት ኖሮ ምንድን ያሉኝ? እግርህ ፓራላይዝ ይሆን ነበር አሉ። መንቀሳቀስ ጭራሽ አችልም ነበረ ጥሩ ሰዓትን የደረስከው እና ሰርጀሪውን ባላረግ ስላቸው አንተ ባትፈልግ እንኳን ማደንዘዣ ወቅተን እኛ ግዴታ ነው የምናደርገው። ሪስክ ሀምሳ ሀምሳ ፐርሰንት ነው ሰርጀሪው ሞት አለው፣ ወይ ደግሞ ፓራዳይዝ ትሆናለህ ወይ ደግሞ ትንቀሳቀሳል። አሁን እኔ እግሬ በደንብ ይንቀሳቀሳል። በቃ እሱ ሁሉንም አልፌ ፐርፌክቱ ላይ ነው ያለሁት ማለት ነው። እንደ እግዚአብሔር ፍቃድ ሆኖ ተስተካክሎ ነው ያደረጉልኝ። ማለት ተሳክቶላችኋል። ምንም ትንሽ ስሜት አለው ግን እነሱ እንደጠበቁት አይደለም እኔ እንደውም በቃ ጥሩ ላይ ነኝ ያለውት እግዚአብሔር ይመስገን። እና እቺ ክፋቷ በጣም ከባድ ነው። በሚዲያ እንደምታቋት ብቻ አይደለም ከሚዲያ በላይ ያላት ለሰው ልጅ አሁን እኔ የፈለገ ክፉ ክፉ አርጌባት አላቅም። እውነት ለመናገር ክፉ ሰርቼባት አላቅም። ኢቨን እንኳን በጣም ጠላቷን እንኳን ቢሆን ተልቶ ይሙት አይባልም። የሰው ልጅ እሱ ነው የዘገነነኝ ታውቃለህ። እኔ ማቀው ከለን ውስጥ የአስራ አንድ ሺህ ብር ስራ የሰራውላት ሴትዮ ሬስቶራንቱን ብር አልሰጠችኝም። ሴትዮዋ ሞተች። በቃ ነብሲ ማር ነው ያልኩት። ምን እላለሁ። ኦልሞስት ዘጠኝ ሺህ ብር ይቀረኝ ነበር። ሴትዮዋ ጋር ስትሞት በቃ ነፍሲ ማር ነው ያልኩት። ጭራሽ ብር ለመጠየቅም አልሄድኩም። ኦልሬዲ በቃ ብር ሄዷል፣ አልሰጠኝም። ሴትዮዋ ሞታለች፣ ነፍሲ ማር ነው ያልኩት። የሞተ ሰው ነፍሲ ማር ትላለ፣ የታመመ ሰው እግዚአብሔር ይማር ትሏል። ምንም ክፋት ጥላት ቢሆን እኔ ባለፈው ስታወራ ስለሰማው እግዚአብሔር ይማር ስትለኝ ደስ አለኝ። ቢያሾ ነቤታዩ ሁሉም መሰል መጥተው እግዚአብሔር ይማረን ያሉኝ እንጂ ምንም ቢሆን በርስት አልተጣላንም። ገብተዋል እ ላቶች ነው የተለዋበት ምንድን ነው የምመኘው? አዎ የሰው ልጅ ለሰው ልጅ ሞት አትመኝም። ሞት የሚፈርደው ፈጣሪ ነው። ቀንን የሚያውቀው ፈጣሪ ነው። እና በጣም አዝኜባታለሁ። በጣም መጥፎ ሰው ነች እጅግ በጣም ፋኒ ቢከሳት ይገባታል። እኔ ብከሳት ይገባኛል። ምክንያቱም ፋኒ ሊከሳት ስሙን ምናምን ያጠፋችሁ፣ እኔ ብከሳት ግን መክሰስ አለበት። ምንም ፋኒ አደርገዋል። እርግጠኛው እኔ ነው የምነግርህ። አዎ እኔ እንደዚያ ሁሉን አየህ። ለምታግዙት ወገኖቼ በሙሉ አመሰግናለሁ። ቤተሰቦች፣ እግዚአብሔር ይስጣችሁ። እኔ ብከሳት ማገዝ ከቻላችሁ አግዙት ወንድማችሁ። እኔ ብከሳት ግን እንድሞት መንገዴ እናስተካከለች ስለ ምንም መጥፎ ነገር አድርጌባት አይደለም። የሞት መንገዴን ነበር ያስተካከለችልኝ የነበረው ያው የድንግል ማርያም ልጅ ኢየሱስ ክርስቶስ ግን በትን ሲያው ቀን ኦፕራሲዮን አድርገኝ ገብርኤል ነበረ ቀኑ። እኔ በቃ እግዚአብሔር አንተ ታውቃለህ። ማለት እኔ የሆን ይቅርታ አድርግልኝ። ሰው ላይ ክፉ አስቤ አላውቅም። በዚህ ደረጃ ብራዘር፣ በዚህ ደረጃ ማንም አድርጎት አያውቅም። ፈጣሪ በምነት አዎ አረ ብታቀኝ እኔ ቆልጦ ይሙት ኖርማል ብታቀኝ ራሱ ካለኝ ላይ በሶስት ወር የምትተዋወቁ በሶስት ወር የሁላ ጥላቻ ከየት መጣ? ይሄን ያህል ራሱ ከእሷ ጋር ይሄን ያህል ራሱ ምንም አይነት ኮንታክት የለንም እኮ ይሆኔ ይሄን ያህል እኮ ራሱ ይሄን ያህል እንደዚህ የሚያስብላት ይሄን ያህል የሚያማርራት እሷ በምን መሰለ ሁሉንም ነገር ወደ ገንዘብ መቀየር የምትፈልግ ሰው እንጂ እኔን በቪዲዮ አውጥታ ገንዘብ ልትሰራብኝ የምትፈልግ ሰው የነበረች ሰው እንጂ ያንን አለማድረግዋን እንደ ከቤቷ ስታስወጣኝ እኮ እንደ ነገ መንግስት ጋር ተርሚን ቀጠሮ ነበረኝ ይህንን ወረቀት ይዘና ተብዬ እንደ ዛሬ ማታ እኮ ነው ሊደፍረኝ ነው ብላ በፖሊስ ሰ መብርሃን ድረሽ ሊደፍረኝ ነው አብራችሁ የቆያችሁ ሰዎችን ሊደፍረኝ ነው በፖሊስ ያስወጣችኝ ሊደፍሬ ነው ብላ ነው። ምክንያቱም ነገ ጠዋት ወረቀቴ ከተስተካከለ ሕክምና ይስተካከላል፣ ብር ይስተካከላል፣ ሁሉም ይስተካከላል። ለምን አልቅሳ ይሄን ነገር እንዳረግ ወደ ሱ አንዱ ዞር ካረገች በኋላ ልክ ያቺ ቀን ስደርስ ደግሞ ፖሊስ ጠርታ ቁጭ ባልኩበት ፖሊስ ጠርታ ሊደፍሬ ነው ብላ ወረቀቱን እኔ ያሳ አለ ቤቴ ቁጭ አድርገዋል። ማስረጃ አምጥቻ ያሳያሉ ፖሊሶች ሊደፍረኝ ነው ያለችበት ምን ያለችበት ወረቀት እንግዲህ አስበው። ልክ ያቺ ቀን እንደነገ ቀጠሮ ዘጠኝ ሰዓት ላይ ጠዋት ቀጠሮ ስለነበረኝ እንደዛሬ ማታ ሊደፍረኝ ነው ብላ በፖሊስ አስወጣች። ወረቀቱን አልሰጠህም አለች። ይኸው ዛሬ ላይ ደግሞ የስድስት ሰዓት ኦፕሬሽን አድርጌ ነገን እንዳልሰራ በልጅነት ያደረገች ገባ። እስከዛሬ ተናግሬው አላውቅም ስለ እሷም እንደዚህ ብዬ አላቅም። ክፋቷ እንዲህ ብዬ አላቅም። ዛሬ ግን በቃ ከዚህ በኋላ ምንድን ነው ሰው ልጅ ክፋቱን እውነቱን ማወቅ አለበት። እኔ እግዚአብሔር ይመስገን፣ አሁንም ቢሆን እግዚአብሔር ሰላም አድርጎኛል። ፕራሲዮኑን በሰላም ተጠናቋል። ትናንት ሙሉ ቀን ነው ፕራሲዮን ያደረኩት። ለሶስት ሰዓት ያህል እኔ ኦፕራሲዮን ከተደረኩ በኋላ ለሶስት ሰዓት ያህል አልነቀሁም። ማርያም ወይት ከኔ ጋር ነበረች። ሳልነቃ በቃ አንድ ሰው ሲወጣ አይታ በእንትን ደንግጣ፣ የሞተ ሰው ፍሪዝ ነው ጸጉሩ፣ እኔ መስልሏት አለቀሰች፣ ጮኸች። ኖ ኖ፣ እሱ አለ ውስጥ ነው፣ አልነቃ የምነግ ይበሏት፣ አስገቧት ውስጥ። ውስጥ ገብታ ስታየኝ እኔ አልነቃሁም። ሳልነቃ ግን የማደርገው እንቅስቃሴ የነበረው ግን በቃ እዚህ ጋር ስትነግረኝ፣ ከወጣሁ ከነቃው በኋላ በስልክ ለእህቴና ለእኔ ስትነግረኝ፣ በጣም ያሳዝናል። ማለት እስቲል ከእኔ ጋር ያለች እሷን እና በጣም ነው ያለቀሰችው። ሳልነቃ የማደርገው የነበረውን እንቅስቃሴ በቃ በጣም ስቅ ስቅ ይለኛል፣ በጣም ትንፋሽ ያጥረኛል ምናምን እና ዶክተሮቹ ኖርማል ነው ይሏታል እንደዚህ ነው። ችግር የለውም ኖርማል አትጨነቂ። ከዛ በኋላ ፌስት እጁን ያዥው እጄን ስትይዘኝ ምናምን የሆነ ሰዓት ላይ ነቃው። ተነቃ እሷን ያየዋት። ለሶስት ሰዓት ያህል ኦፕራሲዮን ከተደረኩ በኋላ አልነቃሁም ነበር እና በጣም ከባድ ነበር። ሆን እንደምነግረህ ቀላል አልነበረም አሁን ራሱ እግዚአብሔር ፈቅዶ ነው እንጂ እንደዚህ መናገር የቻልኩት ያደርኩት ኦፕራሲዮን በጣም ከባድ ነው። አሁን ራሱ ተኝቼ ብዙ ነገር ተገጣጥሞልኛል ምናምን ነገር ግን እግዚአብሔር ይመስገን ውስጤ ጤነኛ ነው። ውስጤ ሰላም ነው። አሁን እየተቸገርከው ወደ መሰለህ ብልጥ አልሆንክ እሱ ነው የጎዳ ዮኒ። እኔ ብልጥ ልጅ አይደሉም። በዛ ነው አየህ፣ ዋጋ አስከፈለ ብታለሳለስ ወረቀትን እዛ ላይ የሕክምናውን እስክታገኝ ምናምን ብታለሳለስ ኖሮ ነገሳላቱም ምን ይገባ። በጣም የዋነት ያጠቃኛል። እኔ ጋር ካለኝ እንብላ ነው ምለው እንጂ የሰውን ብር ልብላ አደለም። እኔ እሷ መቶ ሺህ ብር ተበድራ ልሰጠኝ እንደነገር እንደ ዛሬ ማታ አልፈልግም ብዬ ወረቀቱን አስቀልጃታሉ። እግዚአብሔርን ነው ምለ ክፉ በሆን ብሯን በላት ነበር። እውነቴን ነው የምልህ መቶ ሺህ ብር ተበደረ እኔ ልትሰጠኝ። ሰማንያ ሺህ ብር ቅድሚያ ሰጥቻል ተብላ ብትጠይቃት ጓደኛ ያለ ምስክር አልፈልግም ብዬ ነው ያስቀረውት። አልፈልግም፣ የሰው ገንዘብ ክፉ ነገር ማሰብም አልፈልግም። ግን እሷ በጣም ክፉ ሰው ነች። እኔ እንደወጣው ቀጥታ መጀመሪያ ቅድሚያ የማደርገው ክስ ነው የምመሰረቱባት፣ ከሳታለው። እግዚአብሔር እንግዲህ አንድ ላይ ቢሆን ከፋኒ ጋር ይጠናከራል ብዬ አስባለሁ። አንተ ፋኒ ሳምሪ ሆናችሁ ይሄን ነገር ብታደርጉ የሶስት ሰው ድምፅ ከአንድ ሰው ድምፅ ይበልጣል ብዬ አስባለሁ። ግን እንጃ ሳምሪ እናሳምሪ ካደርገዋለች፣ እግዚአብሔር ምስክሬ ታደርገዋለች። ደውላ ነው ያወራችን። አዎ ግን ፋኒን እኔ ሳምሪ ጓደኝ ነች፣ ፋኒን ጓደኝ ነው። ከሷ በፊት ነው ማውቃቸው። እኔ ከነሱ ጋር ኮንታክት ባረግ ያለውን ነገር ባስረዳቸው እና እሱ የእሷ ክፋት ምንድን ነው? አሁን ፋኒን ያለችው ከወንጀል ነው የተናገረችው። ወንጀል ሊደፍሬ ነው አለች። ሊደፍሬ ነበረ፣ ትቼ ጥቼ ትቼ ከቤት ወጥቼ ነው ሊደፍሬ ነበር አለች። አይቷዋ ነው ወይስ ላሳይ? ያለችውን አቃሎ አቃሎ ለእኔ ብላኛለች። በአፋው መድኃኔ ዓለም ድረስ ያው እኮ አራት መቶ ኩንታል በነበረችበት ዘመን ነው። ምን አወራ። ያው አስቀያሚ በነበረችበት ጊዜ፣ ወንድ የሚባል አጠገቧ በማይደርስበት ጊዜ። አሁን ቢሆን ሰውነቴን አሰርቼ አምሮብኝ ምናምን ልትል ትችላለች። ሰው በማያያት ጊዜ፣ ዝሆን በነበረችበት ጊዜ በዛ ጊዜ ነው ሊደፍረኛለች ያለች። ዶሮ ወጥ የሰራ ነው አርብ ነው ትላለች። በአርብ ቀን ማን ነው ዶሮ ወጥ የሚሰራው ኦርቶዶክስ ሆኖ? የትኛ ኦርቶዶክስ ነው ዶሮ ወጥ የሚሰራው? ሃይማኖት የላትም ምንም የምታምነው እምነት የላትም። እሷ የምታምነው ገንዘብ ማግኘቷን ብቻ ነው። እሷ ምንም ተናግራ ስራ አላት። እሷ ግን ጀርመን ላይ ስራ የላትም በባሏ ጡረታ ብር ነው የምትቀበለው። ታንክ ዩ ግልጹን ንገረን እሱን። ለዚህ ነው ለዚህ ነው ተግባባት። ባሏውን በሕይወት አለው ወይስ ሌላ ቦታ ነው ያለው ባሏ? ቅርጥ አድርግልኝ እኔ እነሳምሪን እንዳይደብራቸው ምንም። ከዚህ በላይ እየተዋረዱ መደበር አለ። ባሏ እነሳምሪን እንድታመጣ ከኢትዮጵያ ብሎ ነው የፈረመላት ኦኬ። ሁለተኛ ነገር ደግሞ ለራሱም ደግሞ ሰውየው ግብረሰዶም ነው። ግብረሰዶም ነው ይሄ ስነግርህ ኪዳነምህረትን እውነቴን፣ እና ግብረሰዶም ነው ሰውየው ስራ ቦታ እንዳይታወቅበት ብሎ ነው ያው አይደለም ማለት ሰውየው በጣም ትልቅ ደረጃ ስለሚሰራ ግብረሰሎም እያሉ ስለሚያወሩ እንዳይታወቅበት ብሎ ነው ያገባት እንጂ አብሮ አይኖሩም። አብሮ አይተኙም። አብረውማ እንደማይኖሩ ያውቃል። አብሮ አይኖሩም እና ለእኔም ሽፋኑ ሁኚ፣ አንቺም ልጆችሽን አምጪ ተብሎ ነው ድል ያደረጉት። ዋ ይህን ነገር ፋኒም ሊናገረው ይችላል። ከአንተ በኋላ ፋኒም ሳምሪም ይናገሩታል። በደንብ ያውቃሉ። የእውነት ለሀይማኖታ ለክራቸው እውነት የእግዚአብሔር የኦርቶዶክሶቹን እውነት የሚያወሩ ከሆነ ያውቁታል። የመጡበት ስለሆነ ያውቁታል። ለናቲና ሳምሪ ለማምጣት ነው ይህን ፌቨር ያደረገችው። ለእሱም ፌቨር ነው፣ ለእሷም ፌቨር ነው፣ ለሁለቱም ፌቨር ነው የተደራረጉት። ከዛ በኋላ ሰውየው ከሞተ በኋላ ምንም ያገኘችው ነገር የለም። የተወሰነ ነገር አግኝታለች። ለልጆች ሲሰጭ ተብላ እስካሁን አልሰጠቻቸው እንደ እሷ ገንዘብ አልሰጠቻቸውም ጭራሽ እንደውም ፋኒ ስትለኝ የነበረው ሰውየው ሞቶ ቴለር ውስጥ ታች ቴለር ማለት ታች እቃ ማስቀመጫ ይህ መኪና ጎማ ምናምን ማስቀመጫ ምናምን እቃ ማስቀመጫ አለ ማንኛውም ሰው ቤት እዚህ ሀገር ቴለር ይባላል ኦኬ ቤዝመንት ታች ማለት ታች ቤዝመንት ስቶሬጅ እንለዋለን። ስቶሬጅ ብራ ስቶሬጅ ወይም ጋራጅ እንለዋለን። እንደ ጋራጅ ነገር ብራ እንደዛ ውስጥ ፋይል ሲፈልግ ነበር አለች። ንብረት ሊካፈሉ እና በጣም በዛ ራሱ ተከሱዋለች። ፋንዌደን እንደዚህ የፈለገ ሰው ነው። በጣም ነው የምጠለው እና በጣም መጥፎ ሰውነች። ሰውየው ከሞተ በኋላ የተወሰነ ሳንቲም ስጫቸው ብሎ ነበረ አልሰጠቻቸውም። ለሁለቱ እና በቃ የሰውየውን ጡረታ ነው የምትቀበለው በወር በወር የሱን ደሞዝ። ከዛ ውጭ የምትሰራው ስራ የለም። ሙሉ ቀን ቤት ውስጥ ነው የምትውለው። ለምን እንሸት እንደምታወራ እሷ ታቃለ። እኔ በኔ በኔ ነው። ሌሎቹን ተው፣ የእናንተ ይቃ፣ የኔን ቪዲዮ እጄ ላይ አለ ብላለች። ኢሊሌ ሆቴል ዮኒ ማኛን ብልጽግና በወንድ አሸግሮታል፣ ቪዲዮ አለ እግዚአብሔርም ብላለች። አውጭ እንድታወጪ ይፈልጋለሁ ብዬ የእኔን ታወጣ። እናንተን ቶ ፋሚሊ ናችሁ አብራችሁ የሆነ ነገር አድርጋለች። የእኔን ቪዲዮ እንድታወጪ ይፈልጋለሁ አልኩሽ። ለምንድን ነው ውሸት ነው? የላትም። ምክንያቱም ለምንድን ነው የማታወጪው? ያላችሁ ሰዎች ለምንድን ነው የማታወጡት? ሶስት አመት አለፉ።